ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ እውን ኢየሱስ አምላክ ነውን እውኑ ኢየሱስ እንደዚህ ነውን እውን እንደዚህ ነውን እያሉ ከስንትና ስንት መጽሐፍት በላይ በመጽሐፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል። ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመዲን ጀበል የሚባለው የጅማው የኦቶ ምናምን ጥያቄ አለኝ ብሎ ጽፏል። የነሱ ሰዎች የተባሉ በሙሉ ክፍት አፋቸውን፣ ልቅ አፋቸውን፣ ስድ አፋቸውን፣ ብዕራቸውን ተፍተውብናል። እነሱ ስለሚጮሁ በጩኸታቸው ዋይ ዋይ ስለሚሉ ያውም ደግሞ ከሰኞ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም ዓርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ እያለ በመጮህ ሀገርም እያስፈራራ መንግስትም እያስፈራራ እጅ እየጠመዘዘ ጉልበተኛ መስሎ አፈር ሲያበላ ኖሯል። እነሱ ሲናገሩ የሚናገራቸው የለም። እነሱ ሲያመጣ እኛ ጋር የሚመጣው እግዚአብሔር ያውቃል። መዳን ያለመያቃል። የስራቸውን ይስጣቸው፣ የእጃቸውን ይስጣቸው። በሰላም እንኑርበት። ጥቂት በጥባጮች ናቸው። እኔ ከወይዘሮ ፋጡማ ጋር ይኸው አርባ ዓመቴ ከአቶ ሸምሱ ጋር ስልሳ ዓመቴ። እኔ ምን የሚል የሚል በቃ ልቁስቁስ ልንቁሶ ነው የተፈጠረው። እነሱ በመጡበት ነገር የማይመጣ እነሱ በሚጮሁበት ጩኸት የማይጮፍ እነሱ ይሄንን ደካማ ጎን በማየት ኃይል በማደራጀት በማስፈራራት፣ በመጮፍ ሚዲያ በመያዝ ሚዲያ በመያዝ ተቋማትን በመያዝ በማስደንገጥ ገብቶ በመሄድ በማለቃቀስ ተጨቆን፣ ተበደል፣ ተገደል፣ ተገፋን፣ ተሰደን በማለት ምን ችክ ችክ በማለት እስካሁን የኳስ ብልጫውን የጨዋታ ብልጫውን ወስደው ቆይተዋል፣ ወስደው ቆይተዋል። እነሱ ይሄን ሁላ መጽሐፍ ሲጽፉ ለእነሱ መልስ የሰጠ ሰው የለ። እነ ዋሂድ የሚባል ሰው አቡነ ገብርኤል ያስተማሩኝ የሚል ኦርቶዶክስ ነኝ የሚል ከዛ ጴንጤ የሆነ ኦርቶዶክስንም ሳይ አያበለውም ጴንጤንም ሳይ ያላበለውም። አሁን እስላም ሆኖ በእስልምና እኔ አሰለጥናለሁ ኦርቶዶክስን የሚመታ ጴንጤን የሚመታ ብሎ እነሱ ደግሞ ኦርቶዶክስን የሚመታላቸው የሚሰብርላቸው ስለሚፈልጉ ይሄንን ደደብ ደደብ ኦርቶዶክስ የነበረ ቀጥረው ዛሬ ኦርቶዶክስ ቤተ ክርስቲያን በዚህ አቡነ ገብርኤል አስተምረውኛል በሚል ከሀዲ ትሰደባለች ማለት ነው። ለሱ መልስ ስንሳት እስልምናም አብሮ ይወቀጣል ማለት ነው። ይወቀጣል ማለት ነው። እነሱ በዚህ መጠን እየሰሩ፣ በዚህ መጠን እየሄዱ የእኛዎቹ ደግሞ እንደምታዩት፣ ይሄ ቄስ ነው። ይሄ ቄስ ነው። ተመልከቱት። ይሄ ጓደኛዬ ነው። ቄስ ነው። ቄስ ነው። ቀሲስታጋይ ይባላል። እንዴት አይነት ወንድሜ መሰላችሁ ግን ስሙት።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 ክብር ይግባውና ኢየሱስ ክርስቶስ ጌታ ነው ይላሉ እንዴ? አንድ እስላም ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው ይላል እንዴ? ይህ ሆዳምነት ነው። ሆዳም አንብ እንኳን ቢባል አላነብም። መሐመድን እንደዚህ ማለት የለባቸው ማለት ይገባል እንጂ፣ ሰላምና ክብር በእሳቸው ላይ ውረድ ይላል እንዴ? ከዛ መጥቶ ነገ አህዱ አብ ቅዱስ አህዱ ቅዱስ አህዱ ውእቱ መንፈስ ቅዱስ ብሎ አህዱ ብሎ ሊያቆርብ ነው። እንዲህ አይነት ሆዳም ተፈጥሮብን፣ እንዲህ አይነት እንትን የተፈጠረብን እነሱ ተመልከቱ። ይህን ሁሉ መጽሐፍ ጽፈዋል። ይህን ሁሉ ስክሪንሻት አርጋችሁ አስቀሩ። ይህን ሁሉ መጽሐፍ ጽፈዋል፣ በክርስትና ላይ፣ በእኛ ሃይማኖት ላይ፣ በክርስትና ሃይማኖት ላይ ይህን ጽፈዋል። የተደበቀው እውነት ብለው ኢየሱስውን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው ከመቶ በላይ መጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው? ሦስት መቶ ወሳኝ ጥያቄዎች በአህመዲን ጀበል ብለው የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከ መቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም፣ አልሰቀሉትም በእንተ ስቅለት ብለው ያውም በግዕዝ ሁላ እቀብተ እምነት እኮ ሁላ ይላሉ። እነዚህ አያፍሩ መጽሐፍ ቅዱስ ይናገር ብለው። እንግዲህ ይሄንን ሁሉ እንደምትመለከቱት ው ይሄንን ሁሉ ው እዩት። ይሄንን ሁሉ ኮተት፣ ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል። አንድም የመንግስት ሰው አንድም አክቲቪስት፣ አንድም ጋዜጠኛ፣ አንድም ማንም ለእነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ። ሶስት ትነግሩኛላቸው። አሁን ማህበረ ቅዱሳን ለአህመድ ድንጀበል ከመመለሱ በቀር ሁለት ሰዎች፣ አንድ በአካል የወጣ ሰው አቃለው፣ ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም የወጡ አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው የደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት እና አህመድን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ፣ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ፣ እኔ ደግሞ የእናንተ ነቢይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱልሰመድ፣ አብዱልመጂድ ምናምን የሚባለው ሰው እስኪያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፏል። ሌላ አባ ኪዳነ ማርያም ጽፏል። በመድረክ ላይ ደግሞ ምህረታ አሰፋ፣ መምህር ምህረታ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ፣ ታድሶ። በጣም ጎበዝ ልጅ ነበር በእውነት። እሱ በብዕር ስም መጽሐፍ መጽሐፉን አስታውሳለሁ ከዚህ ውጭ ምንም ነገር የለም። በአካል ለመጀመሪያ ጊዜ የተገለጸው ዲያቆን ቢንያም ነው። ዲያቆን ቢንያምም ከለላ አጣ፣ የሚያግዘው አጣ። ቤተ ክህነቱ አላግዘ አለው። ቤተ ክህነቱ የፈሪ የሆዳም ስብስብ ስለሆነ እኛ ያገባንም እነሱ ጋር ማን ይጋጫል ምናምን በሚል የእነሱን ጩኸት ፈርቶ ከለላ አልሰጠውም። ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ከዛ። በኋላ እንግዲህ አሁን ስዳደጉ ነው፣ በጣም አበዙት አፈሉ አፈሉ አፈሉ አፈሉ አፈሉ አፈሉ አፈሉ አይገልጻቸውም። እንደውም እንደውም አሁን ደግሞ በቀደምለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ እያሉ ሁላ መምጣት ጀመሩ፣ በሚያሳዝን ሁኔታ ማለት ነው። ምንም ብትል እነሱ አይለቁም፣ ምንም ብትል አይመለሱልም። ስሟቸው በመስጊድ ውስጥ ነው ያው እንግዲህ ይሄ መስጊድ ውስጥ ነው፣ መስጊድ ውስጥ ነው ትሰሙታላችሁ። በነቢያቶቻችን ስም እንግዲህ እስልምኛ እስልምና በ531 አካባቢ መጣ ነው በአምስተኛው ክፍለ ዘመን ክርስትና ይቀድመዋል። ይህ ከኋላ የመጣው ሰውዬ የእኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል። ይህን ሁሉ መንጋ ይህንን ሁሉ ይህንን ሁሉ ጎረምሳ ይህንን ሁሉ ሽማግሌ ይህንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው በፕሮጀክተር ስልጠና ተሰጥቷቸው፣ ሼኩ ነው ተነስቶ ይህን የሚለው ስሙ ሙሴን ሙሳ የሚሉ ነቢይ ኢብራሂምን አብርሃም ብሎ መጥራት በሀገር ውስጥና በውጭ አገር ልብ በሉ፣ በውጭ አገር እንዲህ ማድረግ ይቁምልን። ኢየሱስን ከዛሬ ጀምሮ ኢሳ የምንለውን እኛ ኢየሱስ ብለው፣ ሙሳ የምንለውን ሙሴ ብለው፣ ኢብራሂም የምንለው አብርሃም ብለው፣ ዳዊት ዳውድ የምንለውን ዳዊት ብለው በሀገር ውስጥና በውጭ ሀገር እንዲህ ብለው የሚጠሩት ከዛሬ ጀምሮ ይቁምልን። እነዚህን ነቢያቶቻችንን ከዛሬ ጀምሮ ነቢይ ኢሳን ኢየሱስ በሚል የቀየረ ሙሴን ነቢይ ሙሳን በሙሴ የቀየረ ነቢይ ኢብራሂም የሚባለው አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም። ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል ኢሳን ኢየሱስ የሚል ኢብራሂምን አብርሃም የሚል ዳዊትን ዳውድ ዳውድን ዳዊት የሚል

በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። የሚያደርጋቸውን ያሳጣቸው እነፎይ የመጡት ከዚህ በኋላ ነው እንግዲህ ምንድን ነው እየተዘጋጀ ያለው? ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት። እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉልን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል አረቦቹ ናቸው አድርገውታል። የቀመቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን ቂርቆስ የሚባለውን ቀራኔው መድኃኔዓለም የሚባለውን፣ ሆስፒታሎች ቅዱስ ጴጥሮስ ሆስፒታል ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን፣ በቃ በግራኛ አመድ በምነት ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም፣ ዓመተ ምሕረት የሚባለው የለም፣ የሂጅራው የሚግባልን በቃ ኤርትራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራ እና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው። ስለ እውነት ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል። ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን የምናምን አይደለም። ገጠር ላይ ሰባኪዎቻቸውን ይዘው እናያለን እንመለከታለን። ዝም ብላችሁ ነው የምታዩት። ቴሌግራሜ ላይ የለጠፍኩላችሁ ናቸው። ትልልቆች ናቸው፣ ሼኮቻቸው ናቸው ይህን የሚናገሩት ይህን የሚያወሩት ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል። ቢላዋ ስለው ስለው ስለው ስለው አስቀምጠዋል። ጎረቤት ያለው ያደረገውን አታውቅ። በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው። ስሙት! የገጠር ነው ይሄ። ሙስሊም አይደለም ነው ኦርቶዶክስ ነው ካቶሊክ ነው የሚል ካለ በመረጃ ይምጣ፣ በመረጃ አንድ

እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ስንናገር እንደ በጥባጭ ስንናገር እንደ ሸውከኛ እንታያለን። ከራሱ ከዋሃቢው በላይ ዘመድኩ ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ፣ ዲያቆን፣ ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴት ማን ያዳምጠን? እነሱ ይናበባሉ፣ እነሱ ይናገራሉ ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደረጋሉ። ከዚህ በኩል መልስ ሊሰጥ የሚነሳው ያሸማቅቃሉ። ከነሱ የበለጠ የእኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል። አሁን ይሄ ብቻ አይደለም። ወጥተዋል፣ አደባባይ ላይ ወጥተዋል። አሁን እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ እያሉ በመስበክ ላይ ናቸው። በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው። ወደድክም ጠላህም፣ አመንክም አላመንክም እያደረጉት ያለው ነገር ይሄን ነው። አደባባይ ላይ ወጥተው ማለት ነው። ይኸው ማየት ትችላላችሁ። ይኸው አደባባይ ላይ ወጥተው ቤተክርስቲያን ፊት ለፊት ስፒከር አቁመው ሕዝብ እየሰሩ በእስልምና ትክክለኛ ነቢይ ወደ ኢስላም ሲጠራ የነበረ ነብይ ነው። ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ አጋት። እሱ የመጣው ለፕሮፌት ቆፍ አላህ ነው የአላህ መልእክተኛ ነው። ነቢዩላህ ዒሳ አንቀልባ ላይ ከተናገረው ንግግሮች ሳነሳላችሁ ዱ አለ። የመጀመሪያው ንግግር እኔ የአላህ ባህሪያ ነኝ አለ። የአላህ ባሪያ ከሆነ ምን አደለ ማለት ነው? ህቦች ምን ማለት ነው የአላህ ባህሪያ ነኝ ካለ ምንድን ነው? በጣም ማነው ይህን ድፍረት የሰጣቸው? ስለ ቁርኣን ስለ ሐዲሳቸው የሚያስተምሩት አጥተው ነው ወይ ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆኖ እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይህ ውርደት አይደለም? ይህ ማዋረድ አይደለም? ይህ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል ሀዲስ ነግሮኛል ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሀዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው ገበያዎች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው ነው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምት የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማ ስለተቃጠሉ፣ ካህና ስለታረዱ፣ መነኮሳ ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ምናምን ብለው ያስባሉ። ለወሃቢ እስላሚስቶቹ ተገርደው ማለት ነው እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው። ይበሏቸዋል፣ አንድ ቀን ያሳል። እናት ቤተ ክርስቲያን ናት፣ ገትር የያዘቻቸው እንጂ። እነዚህኛዎቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደለም። እየቀጠቀጧቸው ነው፣ መስጊዶቻቸውን እየወረሱ ዛሬ እፎይን የሚሰድቡ ነቢያችን ተነካ፣ ነቢያችን ክብሩ ተነካ የሚሉት ወሃቢስቶች ለነቢዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ አስራ አምስት ቀን ነው አፈር ከደቼ ያበሏቸው። እስላሞቹ ማለት ወልዲያ ላይ ማነው፣ ኮምቦልቻ ላይ እሬቻቸውን እያበሏቸው። ይሄ የኦሮሚያ የኦሮሞ ዋሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው። ወታደር በእጁ ነው። ገንዘብ በእጁ ነው። ፖለቲካው በእጁ ነው። ሚዲያው በእጁ ነው። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድን ነው ጾሙ አብሮን የገባው የነሱ እንትናቸው ጾማቸው አብሮን የገባው ምንድን ነው ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ። በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንደዚህ አደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ፍጠር አዘጋጀ። በምን ፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እስላም እስላም እስላም እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማዕተቡን አስሮ ነጠላውን አገልድሞ መግባት አይችልም። ምጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ እስላማዊ የሚሸጥ የእነሱ ደጋፊ የሆነው ቁጫ እዩ። አሸቸ አደለም የምታዩት ነገር ነው ተጨቆን ተጨቆን ያሉት ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለን። ወንድ ነው ወንድ ነው። ሱሪ ታጥቋል ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤሚሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላቸዋለች። ኢትዮጵያ የምትባለውን ሀገር ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን።